ሰላም ሰላም የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እኔ ፈጣሪ እየተመሰገነ ይሁን በጣም ደህና ነኝ። እና ውድ ቤተሰብ ዛሬ በቃ በጣም አዝኜ የወንድሜ ጉዳይ በጣም አሳስቦኝ ያለውን ነገር አይታችኋል። ሰሞኑን በተለይ በቲክቶክ ላይ ያለውን ነገር አይታችኋል የሆነ ያለውን ነገር አይታችኋል እና ይህ ያለው ነገር አይታችኋል። እና በጣም አሳስኖ ነው በጣም በቃ ልቤ ተናግቶ ነው ዛሬ የመጣሁት እና ብዙ መልእክቶች እየደረሱ ነው፣ ብዙ ነገሮች እየደረሱ ነው፣ ብዙ ነገር አድርግ እያላችሁ እ እየደረሰኝ ያለው እና ውድ ቤተሰብ በቃ ዛሬ ወስኛ አንድ ነገር ላደርግ ነው የመጣሁት እና በቃ ግዴታ ነው ዛሬ ይሄንን ነገር ማድረግ ግዴታ ነው እና በጣም በቃ አዝኛለሁ እኔ በጣም ከፍቶ ነው። ማለት ያው እነሱን ፈልገውት የሆነ ያለ ነገር ምናምን አይደለም ሰላም በላቸው ሳልል ድንገት ኧረ ችግር የለውም። ማለት አንተም ትንሽ ስለ ከፋ ምናምን ነውና ስጠራኝ ምናምን ሮጬ መጣሁ ተወዛ ነው እና ማለት እርግጠኛ ነህ ማለት ባሰብከው ሀሳብ ነገሮችን ለማድረግ እያሰብከው ባለው መንገድ ትክክለኛ መንገድ ነው ብለህ ታስባለህ? አዎ ማለት ዞላ ምን መሰለህ፣ በቃ ይሄ ለናሂም ለብሩቤም በቃ ትክክል ማድረግ አለብን ብዬ ማስበው ነገር ነው። የምሬን ነው በቃ ትክክለኛ ነገር ነው የወሰንኩት ማለት ነው። በቃ ይህን ነገር ግዴታ ማድረግ አለብን አንተም እመን በቃ። የምር እነሱ እንደዚህ እየሆኑ ያሉት ነገር እንደዚህ እንትን እስከሆነ ድረስ ማለት ነው፣ በራሳቸው ፍላጎት አለመሆኑን እስካረጋገጠን ድረስ ጊዜ መስጠት የለብንም በቃ ከዚህ በላይ መቆየት የለብንም። የምር ከዚህ በላይ ለእነሱ ጊዜ መፍጀት የለብንም። ገብተዋል፣ አይደለም በቃ ወስን። አንተም ይምጣ። እኔ አሁን ለሁሉም ነገር የጨነቀ ምንድን እንደሆነ ታውቃለህ? እኔ አሁን ትናንትና ከቤት ወጣለሁኝ ምናምን ሲለኝ በጣም አዘኛ ነበር። ማለት በቃ እንደምንም ብዬ ከቤት እንዳትወጣ ችግር የለውም ያለውን ነገር እኔ ምንም ነገር አነካ ምንም ነገር አላደርግም ችግር የለውም ምናምን ብዬ አሳምኜ ነው ያስቀረው ቤት ገባች። እሺ አሁን ዛሬ ደግሞ እነሱ ላይ እንደዚህ ለማድረግ ምናምን እያሰብ ነው ማለት። እንዴት አድርገህ ነው? እሺ ያሰብኩ ይህንን መንገድ ማለት ምን አለ መሰላችሁ ውድ ቤተሰብ፣ ምንድን ነው ያሰብኩ መሰለህ? ናሂን ደውዬ ኑ ብያቸዋለሁ። ኑቤን ይዞ እንዳይመጣ እርግጠኛ ነኝ እና ሲመጡ ኑቤንም ና ብለዋል። ኑቤንም ግዴታማ መምጣት አለባቸው ው ይህንን ሱ የምር ግዴታ ገመድም፣ በዚህ ገመድ እናስራቸዋለን፣ ሁለቱንም ማለት ነው። በዚህ ገመድ እንዳስራቻለሁ አቀማችንም ሰው ሌላም ሰው ጠርቻለሁ፣ ሌላም ሰው ጠርቻለሁ ማለት ነው። በእኛ ላይ ሌላም ሰው ተጨማሪ አንድ ጓደኝ በገመድ አስረ ምናምን ግዴታ ነው። በቃ አንገታቸው ላይ ያለውን ነገር ገመድ አስረን እጁ ላይ ያለውን ነገር እናስወልቃለን። በገመድ አስራሹ ወይ እኛ ብቻችን አንችለውም። እሺ ሰው ጠርቻለሁ እየመጣ ነው እየመጣ ነው። ኪራ የሚባል አንዱ ወዳጅ ጓደኛችን አለ። ኪራን ጠርቻው አለው። እሱ በጉልበት ያግዘናል። እነሱ እኛን ገለው ከሄዱ ይሄዱ እ እነሱን አስረን ካንገታቸው ላይ አንገታቸው ላይ ያለውን ማስወለቅ ካቃተን ይሄዱ። እኛ የምሬን ነው የምለው። እነሱ እኛ እኔና እኔ ኪራ አንተ ሆነን እነሱን ይዘን ማሰር ካቃተን ይሄዱ። እኛ በቃ ያለንን ኃይል ተጠቅመን በቃ እንተን እንላለን። እናስወልቃለን። ምንም አናደርግም፣ ከአንገታቸው እኔ ሙባረክ እንዳሰብሰው ሆኖ ነገሮችን እያስቸገነኝ የነበረው ናሁም ላይ አሹ፣ ተው፣ እኔ በኋላ ተው አትበለኝ። እኔ በቃ ገብተ አለ አይደለ፣ አብረ ከኔጋ ሆነ ነገሮችን እንድታስተካክል ነው የምፈልገው። እኔም እኮ ነገሮች እንዲስተካከሉ ነው የምፈልገው። መንገድ ስራ ምናምን በገመድ እጃቸውን ነው እኮ የምናስረው ገብቷል አይደል? እጃቸውን ነው የምናስረው። ሌላ ነገር የለም። ይሄ ደግሞ አሪፍ ነው። በቃ ለሁለት እንቆርጠዋለን። እኔ ካልበጠሰው ራሱ ምን አለበለኝ በለኝ። እኔ ገመዱ እስቲ የሱ ጉልበት ከኛ ከበለጠ እናያለን። ውድ ቤተሰብ የጠራሁት ልጅ ይመጣል። ሲመጣ ኪራ የሚባል ነው አላችሁ። እሱ ደግሞ በጉልበት እንዲያግዘን ነው የጠራሁት። በጉልበት ያግዘናል ማለት ነው። ከዛ አስረን በቃ እዚህ ጋ መሬት ላይ እናስርና ከአንገታቸው ማውለቅ መንፈሱ ራሱ የለ እነሱ ጉልበት ነው እየሆናቸው ያለው አሁን ላይ እንደዛ አይነት ነገር ማድረግ ሌላ ነገር ላይ ነው የሚውጠለና ችግር የለውም ተዋሹ ችግር የለውም እሺ በለ ገብቶሃል አይደል ተዋሹ እኔ ሪስኩን ልወስ አለ በቃ አይተሃል አንተም አይደል እንደ ምን እየሆነ እንዳለ አውልቆ እንዴት እያበደ እንዳለ አይተሃል አይደል እና ቆይ እሺ እንዲመለሱ ወደ ራሳቸው አትፈልግም እኛ ብቻ አንችላቸውም። ምን እንጂ ጠርቻለሁ፣ ሰው ጠርቻለሁ፣ ሰው ሰው። ምንም አታስብ አንተ፣ ችግር የለውም። ሰው ጠርቻለሁ፣ በቃ ይመጣል እሱ። ናሂንም ጠርቻለሁ፣ አብረው ይመጣሉ። በቃ አንተ ምንም የሚያሳስብ ነገር የለም። እኔ ምንም የሚያሳስብ ነገር የለም። በቃ አስረናቸው እንዳወጣን ወደ ይዘናቸው መኪና ጠርተን ወደ ጸበል ሙባረክን እኮ ማለት ነው ከበር በርን የወረወረኝ ነው ያሱ። እኔ ላንተ ብያስበኩ ነው፣ ብቻህን ስለሆንክ ነው። አሁን አንድ ላይ ሆነን ይሄን ነገር ግዴታ ማድረግ አለብን። በቃ ግዴታ አስረን ጠፍረን፣ አስረን እጃ እግራቸውን አስረን፣ ከዛ በኋላ እናወልቃለን። በቃ አንድ ጊዜ መበጠስኮ ነው፣ ምን ሆናለን? አንተ በቃ በርታ በል፣ አንተ ጠንከርበል ምንም አትዘን አንተ። እኔ ባለፈው የሙባረክን አልነገርኩም ሲይዘው ነው ያንቀጠቀጠኝ። እንደ ኖርማል አሁን አብሉ እንደዚህ እንደምትይዘው አይደለም፣ አውቃለሁ። እኔ እኮ እጄ እንዴት እንዳንቀጠቀጠኝ እኔ ማቀው። እስቲ አሁን እናያለን። እያልኩህ እኮ ነው። ለምንድን የማትሰማኝ አንተ? እኔ በጥሳለሁ። እሺ፣ አንተ፣ እናንተ፣ እሺ፣ እሺ። በቃ ይሄንን ነው የምፈልገው። እሺ፣ በቃ እንደምንም ብላ። እኔ አሁን ልጁን ደውዬ እና ጠራዋለሁ። ችግር የለውም፣ ልጁን ጠራዋለሁ። አሁን ኧረ፣ እኔ በእናትህ ተጨነው ፈራሁኝ። ይሄ መርጥ ምን አለ? አትፍራ፣ ምንም አትፍራ። ምንም የሚያስፈራ ነገር ምንም የለውም። በገመድ አስረናቸው ምናምን ችግር የለውም፣ ችግር የለውም። እየጠራ ነው እየጠራ ስልኩ። ማነሳማ፣ በቃ ይቅረሹ። ተው፣ ይቅረት በእናትህ ይቅረት። ይኸው ስልክ ማነሳማ። እሱን ለማሳመን ተዘጋጅ። የሚመጣው ልጅ እንትን እንዳይፈራ፣ በቃ አንተ ይሄን ነገር እንትን እንዳይፈራ ልጅ። ሄሎ ኪራ፣ ሄሎ ወንድሜ ቶሎ በል። በቃ እነሱ እሱንም የቀጠርኩ ሳስ ስለደረሰ በቃ ቶሎ በል። አዎ እዛው ነው። በቃ ቶሎ በል፣ ቶሎ በል። በቃ መቷል። ምንም የሚያስፈራ ነገር የለም። አንተ ጠንከርህ በል በቃ። ፈራውኛ ረተዋል እንደ በቃ ነገር ምንም ምንም እነሱ ከሆኑት በላይ እኛ ምንም። አንተ ምህኩ ግን ቢያንስ ሌላም ሰው አንድ አስር ምናምን መሆን አለበት። እኛ ሌላ ሰው ጨምራለን። እሺ በለኝ እሺ በለኝ። ልጁ ደርሷል። ለምንድነው እንደሆነ ማትለኛ ስማ፣ ትረዳኝ አቻል ምን ሆነህ ነው? በቃ ከአንገታቸው መበጥ አንተ፣ እናንተ እሰሩ፣ ያዟቸው። እኔ በጥሳለሁ። ገብቷል። አሁን ደብ ገመዱንም እንትን እንዳይደብረው፣ ሌላ ነገር እንዳይመስለው ገባ

ምን ችግር አለ? ችግር የለም። ምን መሰለ፣ አሁን ያው እነ ናሂ ያሉበትን ጉዳይ ታውቃለህ። ብዙ ጊዜ የደወልክም ተጨንቀ ምናምን። ቆይ ችግር የለውም። አንዴ ና፣ አንተ ቁም፣ ና ና ና ብለህ። ቆይ ቆይ፣ ተረጋጋለ። እሱ ማለት የሙቤ ወንድም ነው፣ የሙሪ ወንድም ነው። ናሂ እና ሙቤ ያሉበትን ችግር አይደለም አሁን ላይ፣ ያው ያሉበትን ችግር ታውቃለህ። ብዙ ጊዜም ደግሞ ከጎኑ የወንቅ እንትን እያልክ እንደሆነ አውቃለሁ። ግን ገብቷል። አሁን ደውዬ የጠራሁ ምን አለ መሰለ፣ ዛሬ እኔ ትላንትና ምናምን የሆነ ያለው ነገር በጣም አሳዝኖ ገብተዋለ። እኔ ወንድሜ እንደዚህ ሲሆን ከዚህ በላይ መታገዝ አልቻልኩም። ገብተዋለ። አሁን ምን አደርጋለሁ መሰለ፣ በቃ እሱም የፈራውም በቃ እኔም እየፈራው ነው ይህንን ነገር ማደርገው ገብተዋለ። ግን አንተ በቃ እንድታግዘን ነው ገባ አደለ? ቀኔና እሱ ትንሽ በቃ በጉልበት እንድታግዘን ነው። ምንድን ነው ቆይ አሹ አሁን ምንድን ነው በቃ አሁን ናሂ አንገቱ ላይ የተሰራበትን ነገር ታምንበታል አይደለ? በቃ ያንን ለመበጠስ ዛሬ በቃ እኔ ቆርጬ ወጥቻለሁ በግድ አስሬው እንድን በጥሰው ነው ጠርቸዋለሁ አሁን ይመጣል ወደዚህ ይመጣል አንተ አትፍራ ይሄ ምንድነው ታዲያ ምን አለ መሰለ ነው ባለፈው የሆንኩትና አላየህም ነው እንዴ እኔ አንድ ብቻ ሆኖ እንደ አስር ሰው ነው ይከበርበርን ይወረወረኝ እኛ ለሶስት ሆነን አንችለውም ተዋሹ እሺ በለኝ መጀመሪያ ቆይ ይምጣና አሹ ሽበለኝ፣ ተው፣ ለኛ ይከብደናል እንዴ? ምንም አይከብድም፣ ምንም ይከብደናል። እኔ መንፈሱ ራስ ሌላ ነገር ነው የሆነባቸው። እኔ ባለፈው ሲይዘው እንዴት እንዳንቀጠቀጠኝ አላወቅም ነው። አሹ ወታ፣ ሽበለኝ፣ እኔ ሽበለኝ፣ ከፍርሃት አንተ ውጣ፣ ከፍርሃት ውጣና በቃ እናንተ መያዝ ብቻ ነው የምትይዟቸው፣ ገብቷላ። መያዝ ትይዛላችሁ፣ እኔ ምን አደርጋለሁ፣ ትበጥስበታል። በቃ እኔ ካንገቱ፣ አንተ አትይዝም፣ አትጠጋበትም። እኔ በጥስባቸዋለሁ። እናንተ ድክ ሲመጡ መያዝ ነው። እነሱ ችግር የለባቸሁ። ግን መጀመሪያ አሁን የሚመጣው እዚህ ነግራችሁታል? አዎ። ምን ብላችሁ ነው? እኔ እና ምንም አትፍራ፣ ምንም አትፍራ አታስብ፣ ምንም ችግር የለው። ኪራም አለ እኛ ብቻችን እንደ አይደለም ነው ነው እንደ አስር ሰው ነው የሚሆኑት። ያን ነገር ልክ ስትነካባቸው እኛ በምን አቅማችን ነው። እኛ ቁጡ ሰው ከመንፈስ ጋር ማድረግ ያለብን ነገር ምን እንደሆነ ሌላ ብዙ ነገር አለ። አሁን በቃ እኔ ልነግራሽ ብዙ ነገር ላይ ተጨናንቄያለሁ። ይሄሉ ነገር አለ እዛ እራስህ ነገር አለ እና ደግሞ የናሂም ጥቅኛለሁበት፣ ነገር ግን ትክክል ነው ብራዘር፣ ወንድሜ፣ በቃ ማድረግ ያለብን ነገር ሁሉ ማድረግ አለብን። እኔም በቃ ሰሞኑን እመጣለሁ መጣለ ብዬ እያሰብኩ ነበርና አንተም ደውልክልኝ። እኔ እሺ፣ አሁን በዚህ ገመድ አሽ፣ በገመድ አስረድ ዶላሽ ይበለኛል። በገመድ አትጨነቅ፣ ገመዱ ምናም ሳይሆን አሁን ይምጣ። ይሄ ኔጋ ይቀመጥና ይመጣል። በቃ ምንም የምድብብቆሽ የለም። አንተ አትፍራ፣ ለብቻው ከሆነ ችግር የለውም። ችግር የለውም፣ ምንም አታስብ። በቃ ምንም ችግር የለውም። እኛ ናሂን እናገኘውና እንደዚህ ሰይጣን ይዟት ብቻ ከመጣ እንግዲህ ውድ ቤተሰቦች እኔ አሁን ለናሂ ደውለታለሁ። ናሂ ሲመጣ ደግሞ ደውዬለት ናሂ ሲመጣ ያለውን ነገር እስከ መጨረሻው ድረስ ተከታተሉ። እንወዳችኋለን። ናሂ ደውዬ ዞላንም አረጋግቼው ለናሂ ደውዬ ሲመጣ ይህን ነገር ማድረጋችን አይቀርም። እስከ መጨረሻው ድረስ ተከታተሉ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። ናሂ ሲመጣ ደግሞ ያለውን ነገር አሳያችኋለሁ። ወዳችኋለሁ። እሺ ያው ናሂ ደርሻለው ብሏልና፣ እዛ ጋር ሄደን እንጠብቀው። አዎ እዛ ጋር እንጠብቀው። እንግዲህ ውድ ቤተሰቦቻችን እዚህ ጋር እጠብቀዋለሁ። እየመጣሁ ነው ብሎኛል። ልደውለት አ ልደውለት፣ ደግሜ ልደውለት ሰው ገና የለ፣ ምንም የሚያስደነግጥ ነገር የለም። እኔ አሁን ነገርኩህ፣ ችግር የለው እየደረሰ ነው መሰለኝ። መስመር ተይዟል። አሁን እየመጣ ነው። ችግር የለው ምንም በቃ እንትን አትበሉ እናንተ። ለምን ካሜሮን አንደብቀው? ችግር የለውም ምንም የሚያስደብቀን ነገር የለም። በቃ እሱም እኮ ገልጹን እንናገረዋለን። እንደዚህ ምንም የሚያስፈራን ነገር የለም። ሲመጣ በቃ እኔ እነግረዋለሁ። በቃ እኔ አወራዋለሁ። እናንተ በቃ እንትን በሉ። እኔም ስላለሁ ምንም እንትን አይልም። አንተ አትጨነቅ ብራዘር፣ ወንድም እንትን እንዲል ነው ሌላ ነገር ከተፈጠረ ማለት ነው። እንዳያርቁን እኮ ነው የሚፈራው፣ ሌላ ነገር አይደለም። አሽሬ እኔ ወል አውቀዋለሁ ላይ በደንብ አውቀዋለሁ። አንተ ካምንክበት ችግር የለውም፣ ችግር የለውም በቃ እርግጠኛ ሁንበት እና በቃ ምንም የሚያስጨንቅ ምናምን አመጣ ሰላም ነው፣ ችግር የተወሰደ? እንዴት ምንም አልተፈጠረም ሰላም ነው። አንተ ምን ይፈጠራል? ምንም እኮ ችግር የለውም። አይ በቀን አስር ጊዜ ምናምን ይደወላል እኔ ለራሴ ምን አይነት ሁኔታ ቀን እንዴት እንደማሳለፍ ታውቃለህ አይደል? ናይ አውቃለሁ እኮ ይገባኛል። እኛም እኮ አንተ ባይሆን ያለህ ለምን ነው ማለት፣ አንድ ነገር ልንገር አዳምጠኝ። ምን እኔ ባባ በየጊዜው ናሂ እያለ ሲጮ ማለት ነው እኔ እዛ ጸጸቱ ሊገለይ ወስደው አይደል? እዛ ያቶቹ ጋር አይደል ያለው እኮ ሲቀጥል ደግሞ ማለት ነው ሰው እየመጣ ናህየት አለ ቤት ውስጥ ናህየት ሄዶ ነው ምን ሆኖ ብሎ ሲፈጠር እንደዚህ አይነት እንዴት ነው የማያስጨንቀው? አንተ አታስብም ስለው ብዬ አታስብም ያለችበትን ሁኔታ ለምንድን ማትረጋጋ ምንድን ነው? እሺ አንተ የምትለው የት አለ አሁን? ሙቤ ከአንተ ጋር የለም? እኔም አንድ ላይ የሚመጡ መስሎኝ ነበር። እሱ ባለበት ይኸው፣ እሱም ወንድም ነው ተጨንቆ። እሱም እናንተ፣ ሌላው ሰው አያሳዝናችሁ? ስለ እናንተ የሚያስበው ሰው ሌላ ሰው አያሳስባችሁ? ለዛ መሰለኝ የመጣሁት እኮ ታዲያ፣ ስለደወልክልኝ መሰለኝ የመጣሁት ለአንተ ጉዳይ ከሆነ ይሄ ሁሉ ሰው የሚጨነቀው ጉዳዩ ንገረኝና። እኔ እረጋጋለሁ። እኔ እረጋጋለሁ። ምን መሰለህ ናዬ፣ ገብቶሃል። እኛ በቃ ነገሮችን ለማስተካከል በጣም ጥረት እያደረግን ነው። በጣም ጥረት እያደረግን ነው። ይኸው እሱም በቃ በጣም ተጨናንቆ ባለፈውም አይተሃል። በቃ ያሉ ነገሮች እንዲፈቱ እንፈልጋለን። ነገሮችን እንዲፈታ እንፈልጋለን። ይህ ሁሉ ሰው እየተጨነቀ ነው። በቃ አንተም እኛን ለመረዳት ሞክር። ነገሮችን በቃ አንተ ለኛ አስብልን። እዛው ስለውብ ያስብ ስለባባ ስለ እንደምታስብ አውቃለሁ። ታዲያ አንተ ለምንድ ነው ሰው የሚልን ተረጋግተ እንደሚያስብ ዞላ

ተረጋግቶ ታክብሬ መሰለኝ ጋርን መምጣት ያለብህ። የምትወድ ባለቤትህ ጋር ነው መሄድ ያለብህ። ልጆችህ ጋር ነው መሄድ ያለብህ። ካልፈለገችኝ በግድ በግድ እኔ ማድረግ እችላለሁ በግድ። በጣም ብዙ ጭንቀት ውስጥ ነው ያለሁት። ሰላሜን ስጡኝ።

ተረጋግተ ወደ ራስ ተመልሰ ወደቤት ወደ ቤት ተመለሰ። ህይወት እንዲስተካከል ነው የምንፈልገው። ነገርኳችሁ። በቃ መንገር ሳይሆን በቃ ነው። ኪራ ምንድን ነው የምትለኝ? አይ ጭንቀት ውስጥ ያለ እኛ አንተ ረዳና፣ ታዲያ ጎዳና ለጎዳና እያደረኩ ዳ ወደ አንተ እንድትመጣ ነው የምንፈልገው። ገብቶሀል አይደል? ለአንተ ነው የምም እያየህ ነው አይደል? ለምንድን ነው የማሰማው? አንዳንድ ጊዜ ስማ እሺ፣ አንተውም አንተ ማለት ነው። አሁን እንደዚህ ስትሆን እያየህ ነህ አይደል? እኛ አንተ ረዳን። እኔ አንተ አንድ ነገር ብንሆን ዝም የምንል ይመስልሀል? አንድ ነገር ብትሆንስ፣ ችግር ላይ ብትወርቅስ፣ ከዚህ በላይ ችግር አለ እኮ። ከችግር ልናወጣ እኮ ነው። በቃ አሁን በግድም ቢሆን ማለት ነው፣ በጉልበት ቢሆን እንትን እናደርጋለን አለ አንተ አሹ። እንደዚህ አንተ እሺ፣ ዝም ትላለህ ዝም ትላለህ። የሆነ ነገር ባለፈው ምን ስለዚህ በቃ አሁን ላይ ማለት ነው። ናይ አንተ ሳትፈልግ በግድ ከአንገት ላይ ያለውን ነገር እናወልቃለን። ማነው አንተ ነው።

እኔ ጤነኛ ነኝ። በቃ ከዚህ በላይ ተዋስንከ ጤነኛ ነኝ። እኔ ከዚህ በላይ አትንከ። ላይ የኛ መለመን ብቻ ነው። እዛ ቆይ። ህይወት ትዳር አያሳስብ። ለዛ መሰለኝ ቀን በቀን መስዋዕትነት እየከፈልኩ ያለው። አንድ ነገር አድርግ። ምን በዛ አስብማን አንተ መጀመሪያ እንደዛ ቢያስብማኝ እኛንም ይሰማን ነበረ አንተ አንተ እሺ እሱስ ምን ያደርጋል ብለህ ነው ይዞ የመጣው እሺ የጠራኸው አንተ ምን ልታረግ ነው እኛ እንዴ ከሆነ ኮም ምን ታደርግልናለህ አለ ናይ አንድ